ሸሒህ የሆኑ ዚክሮችን ጠቀልባለ መልኩ አይተናል። በመቀጠልም ዚክሮች የሚጠቅሙት ትርጉማቸውን አውቀን ልባችንን ሰብስበን ስንላቸውና ስናደርጋቸው በመሆኑ የጠዋትና ማታ ዚክሮችን ትርጉማቸውንና ትሩፋታቸውን በተወሰነ መልኩ ሰፋ አድርገን የምናይ ይሆናል። የጠዋትና ማታ ዚክሮች እራሱን የቻለ ቅደም ተከተል ተርቲብ ያላቸውም ብለናል። ያለፈው ትምህርት መግቢያ ላይ ከማሳሰቢያዎች መሃል አንዱ ይህን አድርገናል። ዋናው ከነቢይ የተገኙ ዝክሮችን አደብና ወቅቱን ጠብቆ ማለቱ ነው። ባለፈው አስቀመጥነው ቅደም ተከተል መሰረት በአንደኛ ደረጃ ሱረቱል ኢኽላስ፣ ሱረቱል ፈለቅና ሱረቱ አናስን ወይም ቁል ሁወላሁ አሐድ፣ ቁል አዑዙ ብረቢ ልፈለቅና ቁል አዑዙ ብረቢ ናስን አስቀምጠናል። እነዚህን ሶስቱን ሱራዎች ዘውተር ማለዳና ምሽት ላይ መቅራት ከተለያዩ ችግርና አደጋዎች እንደሚጠብቁ ነቢያችን አለይሂ ሰላቱ ወሰላም ተናግራል። ኢማም አቡ ዳውድ ትርሚዚና ሌሎችም አብዱላህ ብን ኹበይብ ከሚባል ሶሐቢ እንዳስተላለፉት አንድ ዝናብና ጨለማ የበዛበት ሌሊት ላይ ነቢዩን አለይሂ ሰላቱ ወሰላም ፍለጋ ወጣን ያሰግዱን ዘንድ። ከዛም ነቢዩ ጋር ሰላቱ ወሰላም ስንገናኝ ቁል አሉኝ በል አሉኝ። ምን እንደልላቸው እንደፈለጉ ስላላወቅኩኝ ምንም አላልኩም። ከዛም መልሰው በላሉኝ እንደዚሁ ዝም አልኩኝ። ለሶስተኛ ጊዜ ደግመው በል ሲሉኝ ምን ልበል ያረሱልላህ ብዬ ጠየኳቸው። ቁል ሁወ ላሁ አሐድ እና ቁል አዑዱ ብረቢ ልፈለቅና ል አዑዱ ብረቢ ናስን ሲመሽና ሲነጋ ሶስት ጊዜ ቅራ ሁሉንም ነገር ይበቁሃል፣ ይከላከሉልሃል ብለዋል። በመዕነል ሐዲስ ይህን አልባኒና ሌሎችም የሐዲስ ሊቆች ጽሒሕ ያሉት ሐዲስ ነው። እነዚህ ሦስቱን ሱራዎች ጠዋትና ማታ በቋሚነት ሁሌ መቅራት ክፉና አደጋ ከሚባሉ ነገሮች እንድንጠበቅ ያደርጋል፣ በአላህ ፈቃድ። በእነዚህ ሦስቱ ሱራዎች ውስጥ የአላህ ብቸኝነት ተውሂድ፣ ሶስቱም ክፍሎች ተውሂድ አልኡሉሂያ ሩቡቢያ፣ አስማኡ ሲፋት ተዳሰውባቸዋል። እንደዚሁ ደግሞ የሰው ልጆች በአላህ ተወሱል አድርገው እንዲጠብቃቸው የሚጠይቁባቸው ሱራዎች ምን ናቸው? ቁል አዑዙ ቢረቢል ፈለቅ ሚን ሸርሪ ማ ኸለቅ ሁሉን ነገር በፈጠረው ቀንና ሌሊትን እንዲተካኩ በሚያደርገው በአላህ እጠበቃለሁኝ። ምን ሸሪ ማኸለቅ እሱ ከፈጠራቸው ክፉ ነገሮች በሙሉ እሱ ከፈጠራቸው ፍጥረታት ክፋታቸው በሙሉ በአላህ እጠበቃለሁ እያለን የአላህን ፈጣሪነት በማንሳት ተወስል በማድረግ እንዲጠብቀን እየጠየቅ ነው። ቁል አዑዙ ቢረቢ ናስ፣ መሊኪ ናስ፣ ኢላሂ ናስ የሚለውም ይኸው ተወሱል። በሰዎች ጌታና ፈጣሪ በሰዎች አምላክ እጠበቃለሁኝ ከሸይጣን ጉትጎታ ኢላ ዲ ዛሊክ የሚሉ ከክፉና ከመጥፎ ነገሮች አላህ እንዲጠብቀን ምንጠይቅባቸው ዱዓዎችን የያዙ ሱራዎች ናቸው። ሁለቱ ሱራዎች በተለይ ቁላውት በረብናስና በረብልፈለቅ ግልጽም ስውርም ከሆኑ ክፋትና አደጋዎች አላህ እንዲጠብቀን ምንጠይቅባቸው ሱራዎች ናቸው። ሱረቱ ናስ ድብቅ ከሆኑ ስውር ከሆኑ ክፋትና ሸሮች አላህ እንዲጠብቀን ምንጠይቅባት ሱራ ናት። ሱረቱልፈለቅ ደግሞ በብዛት ግልጽ ከሆኑ ክፋትና አደጋዎች አላህ እንዲጠብቀን የምንጠይቅበት የምንለምንበት ሱራ ነው። ቁል ሁ አላህ አሐድ ደግሞ የቁርአን አንድ ሶስተኛ የአላህን ባህሪ የያዘ ተውሂድን የያዘ ሱራ ነውእና እነዚህ ሱራዎችን ከምቀኛ ከድግምተኛ፣ ከአይንናስ እንደዚሁ ደግሞ ከተለያዩ የሰው ልጅ ላይ ጥቃት ሊያደርሱ ከሚችሉ መርዛማ ነገሮች፣ ጎጂ ተባዮች በአግባቡ ካልናቸው አላህ እንዲጠብቀን የሚያደርጉ

አስተማማኝ ጥበቃ እንዲኖረን ከሚያደርጉ ዱዓዎች መሃል ዝክሮች መሃል አንዱ የተለያዩ ደንገተኛ አደጋዎች፣ ያልታሰቡ ጥቃቶች እንዳይደርሱብን አላህ ተባረከ ወተዓላ እንዲከላከልልን ያደርጋል። ኢማም አልቁርጡቢ ረሒመሁላህ ተዓላ ይህ ትክክለኛ የሆነ ሐዲት ነው፣ በተጨባጭም አይተነዋል። እኔ ይሄን ሐዲስ ከሰማሁ ጀምሮ ምንም አይነት ጉዳት፣ ጥቃት ደርሶብኝ አያቅም። አንዴ ብቻ ትቼው መዲና ላይ ግንጥ ነድፎኛል በለሊት ብለዋል። ለምንድን ነው ይህ ይሄ ደረሰብኝ ብዬ ሳስብ እነዚህ ቃላቶችን ይህን ዚክርና ዱዓ መርሳቴን አስታወስኩኝ ብለዋል። ኢማም ተርሚዚ እንደዘገቡትም ሐዲቱን ከዑስማን ኢብኑ አፋን ወደኛ ካስተላለፉት መሃል አንዱ የሆኑት አባኒ ኢብኑ ዑትማን አካላቸው ላይ ጉዳት ደርሶባቸው ነበር ይሄን ሐዲስ እያስተላለፉ ጠዋትና ማታ بسم الله الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم ሶስት ጊዜ ያለ ሰው ይሄን ዝክር ባለበት ቀን ምሽት ምንም አይነት ጉዳታ አይደርስበትም የሚለውን ሐዲስ ሲያስተላልፉ ሳቸው ጥቃት የደረሰበት የሰውነት ክፍላቸው ፓራላይዝ ሆኖ ያስታውቅ ነበርና ደጋግሞ ሰው ሲያያቸው ምንድን ነው የምታየው? ሐዲሱ እንደሆነ እንደነገርኩህ ነው። ሶሒሕ ነው፣ ትክክል ነው። ውስጡ ላይ ያለው መልእክትም ሐቅ ነው። ወላኪኒ ለም አቁልሁ የውመን ሊዩምዲየ ላሁ ዐለየ ቀደረህዋ፣ ሰውነቴ ላይ ይህ ጉዳትና ችግር የደረሰብን እለት ላይ ይህን ዝክር አላልኩትም። አላህ ቀደሩን ተፈጻሚ ሊያደርግ ፈልጎዋል። ምሉ ይህን ዝክር በአግባቡ ካል ነው ወይ ምሉ በሙሉ አደጋ እንዳይደርስብን ያደርጋል። አሊያ ደግሞ የደረሰብን አደጋ ቀላል እንዲሆን ያደርጋል። ሲረሱ፣ ማታ ላይ ግን ተነድፏቸዋል። አባን ብን ዑትማንም በዛ ቀን ረስተው የሃይነቱ ችግር ደርሶባቸዋል። አላህ ዚክርን፣ ዱዓን እንዲያገራለን። ዱዓ ማድረግ ከነቢ የተገኙ የተነገሩ ዚክሮችንም፣ ትርጉማቸውን ከማወጋ ሐሳብን ሰብስቦ በተገደበለት በተደነገገው ወቅት ዘውትር ማለት ይጠበቅብናል። ዚክሩ የነቢው ንግግር ሐቅ ነው። ይህን ያለ እንዲህ አይነት ዱዓ ያለ ያደረገ ከእንዲህ አይነት ነገር ይጠበቃል ከተባለ እኛ ያን ብለን ነው ችግር ከደረሰብን፣ ችግሩ የኛ ነው ሊሆን የሚችለው ወይም ረስተን ነው ሊሆን የሚችለው፣ ወይም በአግባቡ ሳንለው ቀርተን ሊሆን የሚችለው። አልያ ደግሞ ያ ነገር የማይቀር ስለነበረ በዛ ቀን ረስተ ነው ሊሆን ይችላል። ይህ ዝክር የሚባለው ጠዋትም ይሁን ማታ ሶስት ሶስት ጊዜ ነው። ትርጉሙን በምናይበት ጊዜ ቢስሚላህ ብሎ ነው የሚጀመረው፣ በአላህ ስም እጀምራለሁ ማለት ነው። ቀኑን የአላህን ጥበቃ እየጠየቅኩኝ በአላህ ጥበቃ ስር በአላህ እገዛ ስር።

ላ የዱሩ ሸይኡን ፊል አርድ ምድር ላይ ያለ ከምድር ሊገኝ ሊመነጭ የሚችልም ይሁን ወላ ፊ ሰማይ ላይ ያለ ከሰማይ ሊመጣ የሚችልም ይሁን ማንኛውም ነገር ጉዳት ማድረስ የማይችል በሆነው በአላህ ስም ቀኔን፣ ሌሊቴን፣ ምሽቴን እጀምራለሁ ማለት ነው። ያኒ ብስሚላህ ብለን በአላህ ስም በአላህ ተጠብቀን አላህን አስታውሰን ቀኑን ከጀመርነው ከመሬትም ይሁን ከሰማይ ሰማይ ማለት ከላይ ከእኛ ከእናታችን በላይ የሆነ ነገር ማለት ከእዛ ሊመጣ የሚችል ምንም ዓይነት ጥቃት ጉዳትና ጥቃት እንዳይደርስ ማድረግ በሚችለው በአላህ ስም እጠበቃለሁ፣ እታገዛለሁ፣ ቀኔን ምሽቴን እጀምራለሁ ማለት ነው። ወሁወ ሰሚዑል ዓሊም አላህ ተባረከ ተዓላ ሁሉን ሰሚ ነው። የባሮቹን ንግግር ይሰማል። ተደብቀው እንኳ ቢያወሩ እገሌን እንጉዳው ጥቃት እናድርስበት ብለው ቢመሳጠሩ አላህ ይሰማል። አልዓሊም ንግግራቸውን እንደሚሰማ ሁሉ ተግባራቸውን፣ ድርጊታቸውን በሙሉ ያውቃል። ከሱ የሚሸሸግ የሚደበቅ ነገር የለም። ሰማይ ላይ የሚሆን ምድር ላይ ሰዎች ተደብቀው ለሊትን ጨለማን ተገና አድርገው ሴራ ቢያሴሩ አላህ ተባረከ ወተዓላ ይሰማዋል ያውቀዋል። በእሱ ስም በሱ ተጠብቀን ከዋለን ካመሸን አላህ ይከላከልልናል ማለት ነው። ሶስተኛው ዚክር አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቀ የሚለው ዚክር ነው። ኢማም ሙስልም ረሒመሁላህ ተዓላ ከአቡ ሁረይራ እንዳስተላለፉት አንድ ሰው ወደ ነቢዩ ዐለይሂ ሰላቱ ወ ሰላም መጣና ለሊት ላይ ግንጥ እንደነደፈውና እንደተቸገረ ነገራቸው።

መርዛማ የሆነ እንደ ጊንጥ ያለ ነገር ጉዳት አያደርስበትም። ብላዋል ነቢዩ ዓለይሂ ሶላቱ ወሰላም። ትርሚዚ ረሂመሁላህ ተዓላ ይህን ሐዲስ ካሰፈሩ በኋላ እንደጠቀሱት ሱሀይል ብን አቢ ሷሊሕ የሚባል ሐዲሱን ከዘገቡ ሰዎች መሃል አንዱ የሆኑት እኛ ቤተሰቦች ሁሌ ይህን ዝክር ይሉት ነበረ። ከዕለታት አንድ ቀን ባሪያችን አገልጋያችን እንደ ጊንጡ ባለ ነገር ተነደፈች፣ ጥቃት ደረሰባት። ነገር ግን ምንም አይነት ህመም አልተሰማትም። ብላዋል ከደም ሲል እንደጠቀስነው ዝክሮችን እንዱዓዎችን በአግባቡ ማለታችን ወይም ጥቃትና ጉዳት እንዳይደርስብን ያደርጋል። አሊያ ደግሞ ጥቃትና ጉዳቱ ቢደርስብን እንኳ እኛን እንዳይጎዳና መርዙ እንዲከሽፍ ያደርጋል ማለት ነው። ይሄም የሱሄል ኢብኑ ቢ ሷልሕ ንግግርም ይሄ ነው የሚያሳይ። ቤታችን ውስጥ አንዲት አገልጋይ ነበረች፣ ይሄን ዚክር ሁሉ የምንለው ነበር። ቤታችን ውስጥ አንዲት ባሪያ አገልጋይ እንደ ጊንጥ ባለ ነገር ተነደፈች፣ ነገር ግን ምንም አይነት ህመም አልተሰማትም ብለዋል። አሁንም ይሄን ዝክር አዘውትረን ልንል ለነል። ይሄን ዝክር ማለታችንም እንደ እባብ ግንጥ መሰል ከሆኑ ተናክሰው ተናድፈው ጥቃት ሊያደርሱ ከሚችሉ ነገሮች እንደሚጠብቀን እርግጠኛ ልንሆን ይገባናል በአላህ ፈቃድ። ዝክሩ የሚባለው ሀዲቱ ላይ እንዳለው ምሽት ላይ ነው። የሙስሊም ዘገባ ላይ ያለ ቁጥር ነው የተቀመጠው። የትርሚዚ ዘገባ ላይ ደግሞ ሶስት ሶስት ጊዜ ተብሏል። እንደዚሁም ሁለቱም ሐዲቶች ላይ ሂነዩምሲ ሲመሽኔ የተባለው ወቅቱም በተመለከተ ግልጽ የሐዲቱ በግልጽ የሚያሳየው ይህ ዚክር የሚባለው ምሽት ላይ ብቻ እንደሆነ ነው። ነገር ግን በመፍሁመል ሙኻለፋ ምሽት ላይ ይህን ዚክር ብትል ጉዳት አይደርስብህም ነበር ማለታቸው በተለይ ግለሰቡ ማታ ግንጥ እንደነደፈው ነግሮም ስለነበረ ምሽት ላይ ይህም ማለት የማታን ጥቃት እንደሚከላከል መነገሩ ጠዋት ላይ ከተባለ ማለዳ ላይ ከተባለ ቀን ላይ ሊደርስ የሚችልን ተመሳሳይ ጥቃት እንደሚከላከል ያሳያል። ለዚህ ሆነው በአንዳንድ ዘገባዎች ለው ቁልተ ሒነ አምሰይተ ለም የዱርረከ ሸይኡን ሐታ ቱስቢሕ ያ እስኪ ነጋ ድረስ ጥቃት አይደርስብህም ነበር ማለታቸው፣ ማለዳ ላይ ከተባለ ደግሞ እስኪመሽ ጥቃትን እንደሚከላከል ጉዳት እንደሚከላከል ያሳያል። የዚክሩን ትርጉም በምናይበት ጊዜ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ አዑዙ ማለት እጠበቃለሁ ወደሱ እሸሻለሁ ማለት ነው። አዑድ ማለት በሱ እጠበቃለሁ ከምፈራው ከሚያሰጋኝ ነገር ወደሱ እሸሻለሁ ማለት ቢከሊማትላህ ይታመህ ሙሉ በሆኑ በአላህ ተባረከ ወተዓላ ንግግሮች እጠበቃለሁ፣ ወደ አላህ እሸሻለሁ ማለት ሲሆን እዚህ ጋር ከሊማቱላህ የአላህ ንግግር ሲባል የተፈለገበት በርካቶቹ ዘንድ ቁርአን ነው ተብሏል። አያ ደግሞ የአላህ ንግግር በአጠቃላይ ተብሏል። ቁርአንም ይሁን

የአላህ ንግግር ታም በሚል ተወስፏል ሙሉ በሆነው ጉድለት በሌለበት እንከን በሌለበት እንደ ሰው ልጆች ንግግር እርስበእርሱ ማየምታታ ይልቅ ሐቅ በሆነው ስድቅ በሆነው ግልጽ በሆነው ትክክለኛ በሆነው በአላህ ንግግር በቁርአን እጠበቃለሁ ማለት ነው። ይህም ቁርአን መክሉቅ እንዳልሆነ ከሚያሳዩ ደሊሎች መሃል አንዱ ነው። ምክንያቱም ቁርአን መክሉቅ ቢሆን ፍጡር ቢሆን ብክልማትላ ሂታማት ይባ ከአላህ ውጪ ባለ አካል መጠበቅ ትክክል እንዳልሆነ ሽርክ እንደሆነ ሸሪያ ላይ ዲን ላይ ይታወቃል። ወአንሁ ካነ ሪጃሉ ሚነል ኢንሲ የዑዱነ ብሪጃል ሚነል ጂኒ ፈዛዱሁም ረሃቃ እንዳር ካላ ውጪ ባለ አካል ሩቅ ባለ በሞተ እስቲዓዛ አይደረግም። ጠብቀኝ አይባል። መንገድ ሲሄዱ ጫካ ላይ በረሃ ላይ ሲያርፉ አዑዙ ቢሰይድ ሃደልዋዲ ሚን ሱፈሃኢ ቀውሚ ውሚህ ሉነብ እዚህ ጋር ባለው የጂኖች አለቃ እጠበቃለሁ በሱ ስር ያሉ ሞኞች ጥቃት እንዳያደርሱብኝ ይለው ነበር። ፈዛዱሁም ረሃቃ ብሏል፣ የባሰ ጎዷቸው ተጫወቱባቸው ብሏል። መጠበቅ ያለብን በአላህ ብቻ ነው። በህይወት ያለ አጠገባችን ያለን ሊጠብቀን የሚችልን አካል ለተኛ ነው ጠብቀኝ፣ እዚህ አካባቢ ላይ ጥቃት ሊያደርሱብኝ የሚፈልጉ አሉ ተከላከልልኝ፣ ጠብቀኝ፣ ሸኘኝ ቢባል ችግር የለውም። ሐይ የሆነ ቃድር የሆነ ሐብር የሆነ በህይወት ያለ አቅም ያለው አጠገባችን ያለን አካል ጠብቀኝ ብንል ችግር የለውም። በተረፈ ነቢ ጠብቁኝ አብድልቃድር ልጀላኒ ኑር ሑሴን እጠብቁኝ፣ አይባል። ሽርክ ነው፣ በአላህ ማጋራት ነው። መጠበቅ ያለብን ጠብቀኝ ብለን መለመን ያለብን አላህም ብቻ ነው። ከምንድን ነው የምንጠበቀው? ሚንሸሪ ማከለቃ አላህ ከፈጠራቸው ነገሮች በሙሉ ክፋት አላህ ከፈጠራቸው ነገሮች በሙሉ ከክፋታቸው እኔን ሊያጠቁኝ ከሚችሉ ከየተኛውም አይነት ክፋት ጉዳት ሊያደርስ ከሚችል ፍጥረት በሙሉ እጠበቃለሁ ማለትም ይቻላል። አላህ ከፈጠራቸው ፍጥረታት ከክፋታቸው ከመጥፎ ነገራቸው በአላህ እጠበቃለሁ ብሎ መረዳትም ይቻላል። ሁለቱም ያስኬዳል። ሚን ሸርሪ ማ ኸለቅ የሚለው የሰውንም፣ የእንስሳትንም፣ የጂኒንም የተለያዩ ተሳቢም ይሁን ከላይ የሚበሩ የሰው ልጅ ላይ ጥቃት ሊያደርሱ ከሚችሉ ፍጥረታት በሙሉ ሊጠብቅ የሚችል ከአውሎ ነፋስ፣ ከመብረቅ፣ ከሌሎችም የሰው ልጅ ከሚያውቃቸው ከሚያስፈሩ ከማይታወቁ ጉዳት ሊያደርሱ ከሚችሉ ነገሮች በሙሉ ጥበቃ እንድናገኝ የሚያደርግ ቃሉ እነዚህን ሁሉ የሚያካትት ነው። የአኼራና የአዱንያ ጉዳቶችንም ክፋትና አደጋዎችንም የሚያካትት ነው። ከጀሃነም እሳት መጠበቅንም ጀመር ያካተታል። የአኼራ እሳት ጀሃነም መኽሉቅን አዑዙ ቢከሊማቲ ላሂ ታማቲ ሚን ሸሪ ማ ኸለቅ፣ አላህ ከፈጠራቸው ፍጥረታት በሙሉ ከክፋታቸው እጠበቃለሁ ማለት ነው። ጥሩ ነው ብለን የምንቀርበው ሰው ጥሩ ነው ብለን የምንሰራው የምንጀምረው ነገር ውስጡ ላይ ክፋት ሊኖር ይችላል። እኛ ጥሩ ነው ብለን ከያዝነው ከገባንበት ነገር እንኳ ከክፋቱ ከመጥፎ ጎኑ አላህ እንዲጠብቀን ያደርጋል። ይሄን ዝክር አዘውትረን ማለታቸው። ግመል በሚገዛበት ጊዜ፣ መኪና በሚገዛበት ጊዜ፣ ልብስና ጫማ በሚገዛበት ጊዜም ተመሳሳይ የሚባል ዝክር አለ። ወደፊት ምን ጠቅሰው ይሆናል። የገዛነውን ነገር ይዘን የዚህን ነገር መልካሙን የተሰራለትን መልካም አላማ እጠይቀሃለሁ ከክፋቱ ከሸሩ ከአደጋው በአንተ እጠበቃለሁ ማለት ነው። ልብስ ጫማ ገዝቶ ልብሱ ጫማው እንዲኮራ የሚያደርገው ሰው ይኖር። መኪና ገዝቶም እንደዚሁ ራሱን ከፍ እንዲያደርግ የተሻለ መኪና ከሆነ ያዘው ሌሎችን ወደታች ታች እንዲያይ ሊያደርገው ይችላል። የትዳር አጋሩ እንኳ ምስት በሚያገቡበት ጊዜም ተመሳሳይ የሚደረግ ዱዓል ከሷ ያለን መልካም ነገር ጥሩ ነገር ሁሉ ጠይቀሃለሁ። ከሷ ጋር ሊኖር የሚችልን ሊመጣ አብሮ ሊመጣ የሚችልን መጥፎ ነገር ሸርን፣ አደጋን፣ ጉዳትን እንድታስወግድልኝ እጠይቀሃለሁ ይባላል። እጅግ በጣም ወሳኝ የሆነ ዱዓ ነው። ልብ ብለን ልናደርገው ልጆቻችን ልናሳሐፍር ይገባናል። በተለይ በሽታዎች አደጋዎች በሚበዙበት ወቅት ላይ የሚያስፈራ ቦታና አካባቢ ላይ በምናርፍበት በምንንቀሳቀስበት ጊዜ ልክ ሲመሽ ሲጨልም ይሄን ዚክር ልንል ይገባናል። በለአንዳንድ ዑለሞች ይሄን ዚክር አዝካሩ ቡልማ ይሉታል። የምሽት ዚክር ከመሆኑም አልፎ ከአስር በኋላ አስር እንደተሰገደ ከማለት ይልቅ ልክ ሲመሽና ሲጨልም መባል ያለበት ዚክር ነውም ብለውታል። ዋናው መባሉ ነው። ከአስር ጀምሮ እስከ መግሪብ እስከ ኢሻም ጭምር ልንለው እንችላለን። ልጆቻችን በለጋ ዕድሜያቸው ብዙ ነገር መቀበል መሐፈብ የሚችል አእምሯቸውን ዚክር እንዲሐፍብ፣ ዱዓ እንዲሐፍብ ልናደርገው ይገባል። ልጆች እንዲማሩ በሚል ንያ እስኪሐፍቡ ድረስ አብሮ ማለትም ማስባልም ችግር የለውም። ከዛ ውጪ ግን በጀማ ተሰብስበው በአንድ ድምፅ ዝክር አይባልም። ነቢዩ ሰለላሁ ዐለይሂ ወሰለም ብለው ባሳዩን መልኩ ባስተማሩን መልኩ ነው ዝክር ልንር የሚገባ የምሽት ዝክር። ብለው ከመግሪብ እስከ ኢሻ በጀማ ተሰብስበው አውራድ እያሉ ዝክር የሚሉ ሰዎች አሉ። ከሱብሒ በኋላም እንደዚሁ ብዙ ጊዜ እንደ አይነቱ አውራድ ወይም ዚክር ብዙ ጊዜ ውስጥ ያለው የሚሉት ዝክር ከሶሒህ ሐዲስ ያልተገኘ ነው የሚሆነው። ከተለያዩ ከሚከተሏቸው መድረሳና መሻይኾች የወሰዱት ነው። በሌላ በኩል አንዳንድ ሶሒሕ የሆኑ ዚክሮቹን ከውስጡ ላይ ቢኖሩበት በጀመዓ በጋራ መባሉ ድምፅ ጮክ ተደርጎ መደረጉ ቢድዓ እንዲሆን ያደርጋዋል። አንድ ስራ በመሰረቱ ትክክል እንኳ ቢሆን አፈጻፀሙ ላይ ቢድዓ ከታከለበት ክልክል ይሆናል። ዲን ላይ አዲስ ነገር ማምጣት ይሆናል። ሶላት ስገዱ ተብለናል። አሰጋገዱን ነቢ አስተምረውናል። መስገዱን ተቀብለን አፈጻፀሙን አይ ብለን እንደፈለገን እንደማንሰግደው ሁሉ ሶላት ዙህሩን፣ ዓስሩን ሱናውን ፈርዱን ነቢ ባስተማሩን መልኩ እንደምናደርገው ሁሉ ዚክሩንም አፈጻጸሙን፣ አኳኋኑን፣ መጠኑን ከነቢዩ ነው አለይሂ ሰላቱ ወሰላም ልንወስድ የሚገባን። አደ አላሁ ተዓላ ዓለም። ዛሬ ደርሳችን ነው። ዚያ በቃል ወሰላሙ አለይኩም ወራህመቱላህ ወበረካቱ